ሰኒ ሰኒ በጣም በኪምሮን ተበሳጭታለች። ልጅቷ በጣም ብዙ ረዝም ነገር እንዳላት ግልጽ ነው ማለት ነው። ሰኒን ለማናድድ የኪምሮን እጅ ትይዛለች። ኪምሮን ደግሞ አፉን ከፍቶ ምን ሆነሽ ነው እያለ እንደምትመለከቱት ሰኒን ይጠይቃል ማለት ነው። እና የዛሬው ለየት ይላል ኬራ እንዲሁም ጽናት ፍቅራቸው እንደቀጠለ ነው ማለት ነው። ኪምሮን እና ሰኒም ደግሞ ፍቅራቸውን ሊጀምሩ መንገድ ላይ ናቸው ማለት ነው። ተመልክቷቸው እሷም ምን ሆነሽ ነው ጊላታን እሷም እንደምትመለክቷት ቅንድባን ሰቀል አድርጋፋ ናርጋ መልሶቿን ታሳየዋለ ማለት ነው እና ፍቅራቸው መንገድ ላይ ነው። ስለ እሱ እያሰበች ነው ሰኒ ማለት ነው። ስለ ኪምቦን ሀሳቧ ምናም ስለ ኪምቦን ሆኗል ማለት ነው። እህቷ ግን ከእሱ ጋር ያላትን ግንኙነት ወይም ከሰው ጋር ያላትን ግንኙነት አትፈልገውም ማለት ነው። እዚህ ጋ ደግሞ መሮ ጽናትና ኪሯ ፍቅራቸውን እያጣጣሙ እናቴ ሲላት አቢ ስት ነው ይቅር አላልሽኝም ማለት ነው። እስከ ዛሬ እኮ ስጠራሽ ወይዬ ነበር የምትኝኝ ናት እና ከዛ እኔ እኮ ካንተ ውጭ ማን የሚለኝም እንዴት ነው? አንተን ይቅርም ማልብህ ምናምን ትለዋለች ማለት ነው። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የተወደዳችሁ የሳዕዲ ዩትብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለውላችሁ አልሐምዱላ። እናንተ እንዴት ናችሁልኝ? ሁላችሁም ቻናሌ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ እና ተመልከቱልኝ። ወደ ተመልካቼ የጽናትና የግራ እንዲሁም የመሩ እና የናሆሚ የዘኒ የክብሮን ወዳጆች ሁላችሁም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ ተመልከቷቸው። እንግዲህ ፍቅር እንደዚህ ነው፣ ምንም ቢፈጠር ምንም ቢፈጠር ዞራችሁ ትታረቃላችሁ ማለት ነው እና ኪራና ጽናት ታርቀዋል ማለት ነው። ደስ ብሎናል። እንዲሁም ደግሞ ይቺ አዲሷ ሴትዮ ትውጣልን እያላችሁ ሁላችሁም ኮሜንት ላይ በጣም የጻፋችሁ ነው የጽናትና የኪራ ተከታታዮች ማለት ነው። አዲሷ ልጅ አውጡልን ከድራማ ውጭ ትሆን እያላችሁ ነበር ማለት ነው። ሴትዮዋ ደግሞ በቀላል የምትፋታ ሴት አይደለችው ማለት ነው። ተመልከቱ እንግዲህ ባልና ሚስት ከተኙበት እንደዚህ አይነት ማጋጣሚ ያለ ይምር ነው ምላችሁ። ይህ ነገር እኮ በእውነተኛ ደረጃ የሚፈጠር ነው ማለት ነው። ያሳደጉት ውሻ ያሳጣል መድረሻ የሚባለው ተረት ማለት ነው። ባልና ሚስት ተኝተው እሷ ከቤታቸው ተጠላ ወይም አስጠልለዋ ተቀምጣ እነሱ ተኝተው በሚያወሩበት ከመዝጊያ ተጠልላ እንደምታዳምጥ ፍቅራቸውን ተመልከቱልኝ። ከዛ ወጣ ብለው መመልከቻዋን ወይም ማዳመጫዋን ብለው ቢመቷት ታይቷቸዋል። እና እንደዚህ ነው። ይኸው አንዳንድ ሰው ማለት ነው እንግዲህ አብላችሁ አስጠግታችሁት ራሱ ጆሮውን የእናንተ ፍቅር ለመስማት ኢጃዛ ቤት ያላችሁ ሴቶይ ሰዎች ተጠንቀቁ ማለት ነው። እና በቃ እንደዚህ ተለጥፈው መዝጊያ ስር ተለጥፈው የሚሰሙን ነገር እሳ እና ይቺ ሴትዮ ከቤት እነሱ ቤት ተለጥ ወይም ተጠላ ወይም አስቀምጠዋት ነው። ግን እነሱ ፍቅራቸውን በሚያጣጥሙ ሰዓት ጆሮዋ እኮ መዝጊያው ላይ ተላኮ የሚላቀቅ አይመስልም ማለት ነው። ተመልከቱ ል እንዲች እንዲሁም ቁራሪት እንዲሁ ምን የመሰለ ሴት ና ተመልከቱ ል የአዲስ አበባችን ምትመስላለች። የሚስኪል ይደበደባል፣ ያለቅሳል፣ ይሞታል። አዲስ አበባ እንደዚህ ተገንብታ አንድ ጊዜ አምሮባት ይታያል ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አርጉ፣ ላይክ ሼር አርጉ። እንግዲህ ተመልከቱ ጽናት። አዲስ አባችን ማለት ነው በጣም በጣም ውብ ሆናለች። ይህ ኳስ መጫወቻ ነው። ተመልከቱ፣ በጣም ያምራል፣ ደስ ይላል ማለት ነውና ተመልከቱ ደግሞ እዚህ ጋር ደግሞ ካዳመጠች ተጠልላ ካዳመጠቻቸው በኋላ እንዴት አደርሽ ትላታለች። እሷን ረምነተኛ ያለው እናንተ ታስተኛላችሁ እንዳላለች ገረመችኝ እኮ። ከዛ ደግሞ ፅ መነጋገር ያለባትን ነገር ነጋገረቻት። ለምን ያልተናገረችኝ ብላ ደግሞ እኮ። ከሰው ቤት ያለ ሰው ስርዓት ይዞ ነበር የሚቀመጠው እሷ ግን ስርዓት የሚባል ነገር የላትም። የአ ስርዓት የሚባል ነገር የላትም ሴትዮዋ ነው ምላችሁ እና ሁላችሁም ተመልክቱልኝ። እዚህ ጋር ደግሞ ስትመክራት እናንተ እኮ ስለ ሰው ምንም የምታውቁት ነገር ይላችሁ መምከራችሁን እንጂ ስለ ሰው ምን ሆኖ ነው እዚህ ቦታ ላይ ያለው ብላችሁ አት አት የራሳችሁ መመቻቸት የራሳችሁ የቤት እመቤት መሆን ብቻ ነው የምታስቡት ትላታለች። ጽናትም ማለት ነው። ጽናት ደግሞ አትሳሳች እንዴት እንደዚህ አይነት ሀሳብ ለምን ጽናት ሁሉም ሰው ወደዳት ብላ በጽናትም ደግሞ መቅናት ጀመረች ማለት ነው እና ጽናት ጽናት ይላሉ ሁሉም ሰው ጽናትን ይወዳታል ለምንድን ነው እሷን የሚወዷት ትላለች እዚጋ ደግሞ ናሆሜና መሮ ፍቅራቸውን እያጣጣሙ ይገኛሉ በፍቅራቸው እየተሳሳቁ መሩዬ በቃ ሰራተኛ ቅጥርልሽ፣ አለው ከዚህ በኋላ አንቺ ምንም ነገር መስራት አትችይም ይላታል። አይና ሆሜ እኔ ስራ ካልሰራው እንዴት ብዬ ነው መቀመጥ የምችለው ለአዚም ስራ መስራት አለብኝ ትለዋለች። እሱ ደግሞ አይሆንም በቃ ሂድ ስራ ወደ ስራ ሂድ ስራ ከቆየህ ከቀረህ ቆየህ ምናምን ትለዋለች። አልሄድም ይህን ካልሽ አንቺ ስራ መስራትሽ ማቆም አለብሽ ይላል። እና ወንድ ልጅ ለሴት ልጅ ክብር ሲኖረው ደስ ይላል ማለት ነው። ናሆሚ በጣም ጎበዝ ልጅ ነው፣ ለሴት ልጅ ቆረቆራል ማለት ነው። እና ሴት ልጅ እኮ የረሱል ሰለላሁ አለይሂ ወሰለም አደራ፣ ሴት ልጅ ተንከባከቡ። ተመልከቱ፣ እዚህ ጋር ደግሞ መሩዬ፣ እኔ እኮ አንቺ እንድትጎጂብኝ አልፈልግም፣ የእኔ ፍቅር፣ የእኔ ቆንጆ እያለ እዚህ ጋር ይንከባከባታል። እሱ ምን አለበት ናሆሚ። እናቱ ልጅ ውለድ ላይ ታጨናንቀዋለች፣ እሱ ደግሞ ሚስቱን በመንከባከብ ይጨናነቃል ማለት ነው ተመልክት ፍቅራቸውን እያጣጣሙ የመርመሩ ድናለች የሚባለውን መስማት እንፈልጋለን ማለት ነው እና የድራማው ድምቀት ናቸው እነሱ ሁለታቸው በጣም ነው የሚያስቀኑት ደስ ይሉኛል ማለት ነው በነገራችን ላይ እና እዚህ ጋር ባሏ ጋር እያወራች ነው እዛ ጋር ደግሞ ተሰባስበው እያወሩ ነው ማለት ነው ተመልክቷቸው እዚህ ጋር በቃ ይህማ እንድነግሰ ፈልገህ ነው ምናምን ትለዋለች ላ ትነግሰዋለች ስታስጠላ ይላል እንዲሁ እና አሁን የጣም የሚያስቀኝ ነገር ሲያስጠላ ምናምን የሚለው መሩ ማለት ነው በጣም ነው ደስ የሚለኝ ማለት ነው። እና ሁላችሁም ሰብስክራይብ አርጉኝ። እስኪ ትንሽ ነው የቀረኝ አራት ሺህ ልታስገቡኝ ነው። ትንሽ ነው የቀረው። ሁላችሁም ሰብስክራይብ አርጉ። ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሽር ማድረጋችሁን አትርሱ። እንዲሁም ደግሞ ነባሮች ስለምታበረታቱኝ ከልብ ነው የማመሰግነው። ሁላችሁም ሰብስክራይብ አርጉ። እዚጋ ተከተለቻት እና እንዲህ ምን ነው እዚጋ መጣሽ ትላታለች እናንተ በእኛ ህይወት ታላግጣላችሁ፣ በእኛ ህይወት እኛ ወደ እዚህ ህይወት ውስጥ የገባን ይመስላችኋን በእኛ ላይ ታላግጣላችሁ ምናምን ትላታለች። አይ እኔ በእናንተ አላላገጥኩም። ከዛ ትሳሳች፣ እኔ ምን ተናገር ያስቀየሚያት ነው ምናምን ብላ ጽናት ደግሞ ትደነግጣለች ማለት ነው። እና ይቺ ደግሞ አትመለስም። ሴትዮዋ ደግሞ ለማለቃቀስ ምናምን ትሞክራለች። የሚገርማችሁ ነገር ማለት ነው። በነገራችን ላይ መጥፎ ሰው አውቆ በጣም እራሱን ጥሩ ለማስባል ያለቅሳል፣ ለማመጣል ምናምን በጣም ብዙ ነገርን ይጥራል ማለት ነው። ተመልከቱ። በብዙ ውሸት እና በብዙ አስገደዳ ቤታቸው ከገባች በኋላ አሁን ደግሞ እንዳትወጣ ከቤታቸው ብዙ የማትጠረው ነገር የላትም ማለት ነው። እዚህ ጋር ደግሞ ቅዱስ መጥቷል። ቅዱስ መጡ ሰኒ ጋር እያወሩ ነው ማለት ነው። ተመልከቱ ሰኒ ደግሞ ይችን ሴትዮ እንዳመጣህ በራስህ የትም የትም ብለህ እንዳመጣት በራስህ አባርልን ትለዋለች። እኔ እንዴት አድርጌ ነው ማባራት ይላታል። አያገባኝም፣ እንዴትም ብለህ እንዴትም ብለህ ይችን ሴትዮ አባርልን ትለዋለች። እሱ ደግሞ እኔ እንዴት አድርጌ ነው ማባራት ምናምን ይላታል። ተመልከቱልኝ፣ እያሰበ ነው ማለት ነው። እንዴት አድርጎ እንደሚያባራት እያሰበ ነው። እኔ ለራሴ ብዙ ቤተሰቦችን አጥቻለሁኝ ይላት። እንዴት ነው ቤተሰቦችን ያጣኸው? ምናም ስትለው አይ ስለ እሱ እንኳን አታውሪኝ፣ በዚህ በጧቱ አታውሪኝ ሲላት እና ለምን ማታ አይሻለም? ስትለው ፈገግ ይላል ማለት ነው። እና ተመልክቷቸው በጣም እኔ ግን ቅዱስና ሰኒ ቢጋቡ ብዬ አስባለሁ ማለት ነው። ደስ አይሉ እሷ ደግሞ ፍቅሯን ያደረገችው ማን ላይ ይመስላችኋል? ቤተሰብ ኪምሮን ላይ ነው። ፍቅሯ ከኪምሮን ላይ ነው። እነዚህ ደግሞ ጥሩ ጊዜ እኮ እንደዚህ ሁኔን ስታይኝ ታፍሬ ነበር ምናምን ይላታል። አ አፈር ነበር። አሁን ግን የራሴ ነህ ትለዋለች አሁን ግን የራሴ ስለሆንክ እንዴት ነው የማፈው? ምናምን ትለዋለች ማለት ነው። እና ፍቅራቸውን እያጣጣሙ ነው ማለት ነው። ደስ አይሉም? ደስ ይላሉ። እውነት ለመናገር ደስ ይላሉ ማለት ነው። እና ኪራ አሁንማ አላፍርም፣ ድሮ ጊዜ አፍር ነበር፣ አሁን የራሴ ናት ትለዋለች ማለት ነው። እና ሲጀመር እኔና አንቺ የምንተፋፈር ሰዎች አይደለንም ይላታል። ተመልከቱ ተጠመጠመችበት። ተጠምጥማ እቋን ታጣጥማለች። ምን አለባት እሷ? ምን አለባት? እናቴ ተመልከቱልኝ የመዳም ሽቆላ ላገኝ እናቴ እሷ ምን አለባት? ቁራነ የሸቀለች ነው እኛ የመዳም ቅመሞች ከጎኗለንላት። ላይክ ሼር አድርጎላችሁ ለማፋቀርም ለማጋባትም እኛ የመዳም ቅመሞች በጣም ድግሪያችን ነው ነው የሚባለው ዲግሪያችን ነው የምር ታመልከቷቸው እና ሁላችሁም ሰብስክራይብ ላይክ ሼር በማድረግ እዚህ ጋር ደግሞ ወደ ስራ እኮ ረፈደብህ ልብስህን ላልብስህ አለች እና ልብስህን ታለብሰዋለች ምን ነው ይሄ ቲሸርት ከኔ ጋር ተጣብቆ ባልወጣታል ይላታል ለምን ስትለው አንቺ ስላለብሽኝ ይላታል። ታዲያን ሁልጊዜ ያለብሳለሁ ትለዋለች እና በጣም ነው ደስ የሚሉት። ያው መቼም ዝሮ ዝሮ ጥሩ ፍቅር እንደዚሁ በመካከል ብዙ ነገር ስለሚፈጠርበት ነገር ብዙ ችግርም ቢኖረው በጣም ደስ ይልሃል ማለት ነው እና ሁላችሁም ጥሩ ፍቅር ይስጣችሁ። አሜን ብሎ ፍቅር ይስጥ ቀን መዋደድን ይስጠን። ጉሉ አይኔ ተመልካቾቼ ቤተሰቦች ሁላችሁም ሰብስክራይብ በማድረግ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ። ሰኒ ደግሞ ቤቷን እያዘጋጀች ነው። ከዛ ቤቷን ከጠራ አድርገች ካዘጋጀች በኋላ ሲስተሯ ትደውልባታለች። ከዛ ሲስተሯ ትደውልባትና ሲስተሯ እንደምትመለከቱት ትደውላለች። ከዛ በኋላ ስልኳን ታነሳለች ማለት ነው። ተመልከቱ ተመልክቷቸው እህቷ ጋ እያወራኝ ነው። ከማንም ሰው ጋር እንዳትገናኝ ምናምን ትላታለች። እህቷ እህቴ፣ ከማንም ከምንም ከስራ ለምን ይቀረሹ? ትላታለች። አልቀርም፣ ከስራ ትንሽ ጊዜ ስለሆንኩ ነው ምናምን ከስራ ሰውየው ደውሎ ነግሮኛል፣ ሁልጊዜ እንደማትሰሪ ትላታለች እና ስራዬንማ እሰራለሁ በስራዬ ቀልድ ያለም እህቴ ትላታለች። ከዛ ፊቷን አኮሳተረች። ከማንም ሰው ጋር እንዳትገናኝ ስትላት ከማንም ከማንም ትላታለ። አዎ ከማንም ሰው ጋር እንዳትገናኝ ትላታለች። ከዛ ስልኳን ዘጋ አረገች እና አይ እህቴ እንዲሁ እንዴት ነው እንደዚህ የምታደርጊ ምናምን ትላለች እና ከዛ ወደ ጓደኞቿ ቤት ትወጣለች ማለት ነው። ተመልክቷቸው እዚህ ጋር ስትመጣ ደግሞ ይህ ደግሞ ተኝቶ ሰኔን እያሰበ ፈገግ ይላል ማለት ነው። ይቺ ደግሞ እሷ መስሯት እጇን ትሰጠው እና ረሴው ምን ሆኖ ነው እያለ ጠጋ ጠጋ ትላለች። ከዛ ሰኔን ለማናደግ ስለምትፈልግ ሰኔን ሰኔ እንደዚሁ እጇን ይዟት እያለ ብቅ አላለችም። ከዛ ተመልክቷት ይችን እንቁራሪት ሴትዮ ማለት ነው ምን እንደምታርግ። የምር ገና ስትመጣ ስችን ያልወዳት የምች ማለት ነው። ሁላችሁም ኮሜንት ላይ እንደማትወዷት እያየ ነው ማለት ነው። እና ተመልከቱ እዚህ ጋ ታናዳለች። እጇ ስለያዘችው ብቻ ነው የምትናደጀው ትላታለች። አዎ ትላለች። እሷ ደግሞ አዎ ምን አገባኝ ያውቃል። ታስመስል፣ ምን አገባኝ ምናምን ትላለች። ነገር ግን እሷ እንደምታስመስል በቃ አንጀቷን እየበላት መሆኑ ስለሚታወቅባት በቃ የምታወራውን ራሱ አታውቀውም። ቤት ሰማለን ነው ተመልከቱ። አይ ሰኒ ትላለች። ች ደግሞ ተመለከቷት። ጽናት በጣም ትስቅባታለች። ለምን እዛው እዛው ጠቀላ ታስቀረውን ትላለች። እጇን እንዲህ አድርጋ ለምን እዛው እዛው ጠቀላ ታስቀረውም። ውሸታም ውሸቷ እኮ ነው ተመልከቱ። እየሳቀችባት ነው። እዚህ ጋር ደግሞ እኔ ምንሽ ስትላት ይቺ ሴትዮ ምንድን ነው በቃ አይደለም። አንቺ ሁላችንንም ጨጓራችንን ትልጠናለች እዚህ ከቀጠለች ትላታለች። ከዛ ጽናት ስትስቅባት ትናደዳለች ማለት ነው። እና ለምን ሳሎን አንሄድም ብለው ከሳሎን ይሄዳሉ ሁለታቸው። እና ተመልከቷቸው እዚህ ጋ አውራሩ ምግብ ስራልሽ እንዲ ስትላት፣ እንቺ ቤት መጣ ሁል ጊዜ ምግብ ስፈልግ ነው እንዴ? እኔ እዚህ በመጣ ሰዓት ምግብ ነው የምትሉኝ ምናምን ብላ ተበሳጫለች። ታንክቷት፣ ከዛ ሳሎን ሄዳለን። ከዛ እቺ ደግሞ ብቻዋን እያወራኝ ነው። አይ ይሄማ ይህ ሴትየዋ ብቻ ሳይሆን የኪምሮን ችግር ነው ያው ትላለች፣ እና ፈገግ ትላለች ማለት ነው ጽናት እዚህ ጋር ደግሞ ተሰብስበው እያወሩ ነው። መሮና፣ ቅዱስና ናሆሜ እያወሩ ነው ማለት ነው። እና ስለ ምን ይሆን ብላችሁ ታስባላችሁ? ስለ መሩ። መሩዬ፣ እንዴት ነሽ ተሻለሽ? ይላታል። አዎ እየተሻለኝ ነው ቅዱሴ፣ እየተሻለኝ ነው ትለዋለች። ከዚያ ሰራተኛ ማምጣት አለብን በቃ የምታግዝሽ ቅዱሴ፣ በቃ እንድታግዝኝ ይፈልጋለሁ በደላላ የሚሆን በምንም መሪህን የምታግዛ ትፈልጋለሁ ይለዋል። እሱ ጥሩ ሀሳብ ነው ይላል። ከዛ ምን እራስሽን ጠብቂ፣ እራስሽን ጠብቂ ሲል ተው ስለ ሞት አታውራ ይለዋል። ለምን ይላል። ሞትን እንዳታስታውስ አታድርጋት ሁሉ ጊዜ ሞትን ማስታወስ አለብና ይላል ቅዱሴ። አዎ ቅዱሴ ልክ ነህ፣ እኔ ያንተ ሀሳብ ጥሩ ነው ትለዋለች እንደዚህ ብላ ሞትን ሁልጊዜ ማስታወስ አለብንም። ሞትን ልንፈራው አይገባም። ልንሞት ነው የተፈጠርነውም፣ ትለዋለች። ልክ ናት መርዬ፣ ልክ ናት። ስለዚህ ተመልክቷቸው፣ ይኸውልህ ይለዋል። ሞት እኛ ብንፈራውም ባንፈራውም ሁልጊዜ እኛ ጋር ነው ይላል። እሷም በቅዱስ ሀሳብ ተስማማለች። ተመልከቷቸው። ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ ቻናሌን ቡድና የተከበራቸው ቤተሰቦች አዳዲስ መረጃዎችን ይሽላችሁ መጣለሁ። እንዲሁም ለቻናሊ አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እየሆናችሁ የቻናሊን ተቀላቃይ ለመሆን ሞክሩ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆን፣ ሰላም ለሀገራችን ይሆን። ኢትዮጵያ ሀገራችን ትለምለምልን፣ ሀገራችን ሰላሙ ተመልሶልን በሰላም በደስታ በሳቅ ወደ ሀገራችን የምንመለስበትን ጊዜያት ያምጣልን። እዚህ ጋ ሁለቶቹ ሴቶች ይፎካከራሉ ማለት ነው። አንቺ የገባሽ ሴት ነሽ። እኔና ኪምሮኒ ስናወራ አንቺ ተመልሰሽ ወጣሽ። እንደዚህ የገባሽ ሴት አትመስለኝም። ለነገሩ አንቺ ብልጥ ሴት ነሽ ትላታለች። ከዛ ይችም ደግሞ ወሬዋ አልተመቻትምና ሰሚዬ ወጥታ ስትሄድ ኪምሮኒ ታገኘዋለች። ከዛ በኋላ ሂድና ፍቅርህ ብቻዋን ናት፣ ሄድህ አጽናና ብላ በጣም ተበሳጭታ ትወጣለች። ሴትዮዋ ደግሞ እንደዚህ መሆንሽን አፍንጭ ቁጣንሽ አፍንጫሽ መሆኗን አላቅም ነበረ እንደዚህንሽ እንዴት ላታለች እኔና ጅምሮ እኔ እንደዚህ ስንሆን ገና ተቃጠል ያለሽ እያለይ ሰኔን ታቃጥላታለች። በነደ ሰኔ ደግሞ ተበሳጨች ና እንደምታቋት ፈጠጥ ብላ ግንባሯን ሰቅላ ስትሄድ ደረጃ ውስጥ ታገኘዋለች። እሱ ለዚች ቁጣሽ ነው ለዚች አቅምሽ ነው እንደዛ ስትለ የነበረው ትላለች። ከዛ ከነ ናሆሚ ቤት ሲሄዱ ቅዱስ ሊወጣ ሲል ደነገጠና ሁላቸውም እንደዚህ ተሰባሰቡና ጽናትን ቅርታ ጠየቃት። ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሆኖኝ ሰኒም ቡና ፍሌንነ ሲሏት እኔ ያላውቀበትም ትላለች ሁላችሁም ለቤቴ አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ውድ ተመልካቾቼ ቤተሰቦቼ፣ ሰላም ለእናንተ ይሁን፣ ሰላም ለሀገራችን ይሁን። ቻናሊን ሁልጊዜ እንደምላችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። በቀጣይ ቪዲዮ ውስጥ እስከምንገናኝ ደህና ሰንብቱልኛ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።